እንዴት ነው የሴቶችን ትኩረት ማግኘት የሚችለው ብለህ አትጠይቅ። ይህ የተሳሳተ ጥያቄ ነው። ትክክለኛው ጥያቄ የሴቶችን አእምሮ፣ እንዴት ነው ፕሮግራም ማድረግ የሚችለው የሚለው ነው። መሳሳብ እኛ እንደምናስበው ምርጫ ወይም ቾይስ አይደለም። መስህብ ምላሽ ወይም ሪአክሽን ነው። ልክ ሙቀት እጅን ሲነካ ሳታውቅ እጅን እንደምትሰበስበው ማለት ነው። ችግሩ አብዛኞቻችን ወንዶች ትኩረት ለማግኘት የምንሞክረው በንቁ አእምሮዋ ነው። እባክሽ ውደጅኝ እያለን እንለምናለን። በዚህ ቪዲዮ ግን ያንን እንተወዋለን። በንቁ አእምሮዋ ስር ገብተን በቀጥታ በድብቁ አእምሮ ላይ የሚሰሩ በሳይንስ የተረጋገጡ አራት የስነ ልቦና መሳሪያዎችን አሳያለሁ። እነዚህን ስትጠቀም መስህብ ምርጫ መሆኑ ያቆማል፣ ምላሽ ይሆናል። አራተኛው ዘዴ የስሜት መመሳሰል ይባላል። እጅግ በጣም ኃይለኛ ከመሆኑ የተነሳ በትክክል ካልተጠቀምክበት አደገኛም ሊሆን ይችላል። ስለዚህ ምንም ነገር እንዳያመልጥህ አብረኸኝ ቆይ። የመጀመሪያው ዘዴ የቤንጃሚን ፍራንክሊን ተጽዕኖ። አብዛኞቻችን የምንሰራው ትልቅ ስህተት አለ። የአንድን ሰው ትኩረት ለማግኘት እኛ ነን ሁሉንም ነገር ማድረግ ያለብን ብለን እናስባለን። እኛ ነን ምግብ የምንጋብዘው፣ እኛ ነን ስጦታ የምንሰጠው፣ እኛ ነን እርዳታ የምናደርገው። ነገር ግን ስነ ልቡና የሚነግረን ተቃራኒው ነው። የቤንጃሚን ፍራንክሊን ተጽዕኖ እንደሚለው ከሆነ አንተ ለአንድ ሰው ውለታ ከዋልክለት ይልቅ እሱ ለአንተ ትንሽ ውለታ ሲውልልህ የበለጠ ሊወድህ ይችላል ወይም መውደድ ይጀምራል። ይገርማል አይደል? እስኪ ላስረዳ። በአእምሯችን ውስጥ ኮግኒቲቭ ዲዞናንስ ወይም የአስተሳሰብ አለመጣጣም የሚባል ነገር አለ። አእምሯችን የሚያስበውና የሚያደርገው ነገር ሲጋጭ አይወድም። አንዲት ሴት ለአንተ ትንሽ ውለታ ስታደርግልህ፣ ለምሳሌ እስኪ ስክሪፕቶሽን ለአንድ ደቂቃ ውሽኝ ብልሃት ስትሰጥህ ወይም ይቅርታ ይህን ወረቀት ለአንድ ሰከንድ ያዝልኝ ስትላት አእምሮዋ ውስጥ ሁለት ሐሳቦች ይፈጠራሉ። አንደኛው ይህን ሰው እያላውቀውም ወይም ደግሞ ብዙም ቅርርብ የለንም የሚል ሲሆን፣ ሁለተኛው ደግሞ ግን ውለታ ዋልኩለት የሚል ነው። አእምሮዋ ይህንን ግጭት ለማስተካከል አዲስ ታሪክ ይፈጥራል። ዝም ብዬ ለማንም ሰው ውለታ አልሰራም፣ ለሱ ውለታ ዋልኩለት፣ ምክንያቱ ስለወደድኩት መሆን አለበት ይላል። አየህ ሳታውቅ አእምሮዋ አንተን ሊወደድ የሚገባው ሰው አድርጎ እንዲያስብ አስገደደው። ቁልፉ ቃል ትንሽ የምትለው ናት። ትልቅ ነገር አትጠይቅ። የምትጠይቀው ነገር በጣም ቀላል፣ አረ ችግር የለውም የምትለው አይነት መሆን አለበት። ለምሳሌ ሰዓት መጠየቅ፣ የቢሮ ወረቀት መጠየቅ፣ ይህንን በር ያዥልኝ ማለት። ይህ ዘዴ መስህብን ይጀምራል እንጂ አይገነባም፣ ግን በሩን ይከፍትልሃል። ዘዴ ቁጥር ሁለት የፕራትፎል ተጽዕኖ። ሌላኛው ትልቁ ስህተታችን ፍጹም ወይም ፐርፌክት ለመሆን መሞከር ነው። ሁሉንም ነገር በትክክል የምናውቅ ፈጽሞ የማነሳሳት ሁሌም ምርጥ ሆነን ለመታየት እንጥራለን። ግን ይህ ትልቅ ስህተት ነው። በጣም ፍጹም መሆን ሰዎችን የሚያርቅ ነው። ይህ ሰውዬ ከኔ ይበልጣል የሚል ስሜት ይፈጥራል። እንደ አውሮፓውያን አቆጣጠር በ1966 ስነ ልቦና ባለሙያው ኤሊዮት አሮንሰን አንድ አስገራሚ ጥናት አደረገ። ሰዎችን በሁለት ቡድን ከፈለ። ቡድን አንድን በጣም ጎበዝና ብልህ የሆነ ሰው ራሱ ተዋናዊ ማለት ነው የፈተና ጥያቄዎችን ሲመልስ አሳያቸው። ቡድን ሁለቶችን ደግሞ ያንኑ ጎበዝ ሰው ነገር ግን በመጨረሻ ላይ ትንሽ ስተት ሲሰራ፣ ለምሳሌ አንድ ሲኒ ቡና በራሱ ላይ ሲደፋ አሳያቸው። ውጤቱ ምን እንደሆነ ታውቃለህ? ሰዎቹ ጎበዝ ሆኖ ስተት የሰራውን ሰው እጅግ በጣም ማራኪ አድርገው መረጡት። ይህ የፕራትፎል ተጽዕኖ ይባላል። ይህ ዘዴ የሚሰራው አንተ መጀመሪያ ብቃት እንዳለ ካሳየህ ብቻ ነው። መጀመሪያ ብቃትህን በራስ መተማመንህን ወይም ዕውቀትህን ማሳየት አለብህ። ከዚያ በኋላ ትንሽ የሰው ስህተት እንደሚባለው ስትሰራ፣ ፍጹም እንዳልሆንክ እንደነሱ መሆንክን ያሳያል። ለምሳሌ በጣም በራስ መተማመን ውስጥ ሆነ ስታወራ ቆይተህ ድንገት የሆነ ሰው ስም ይጠፋብሃል፣ ወይኔ ስሙ ጠፋብኝ ውፍ ብለህ በራስህ መሳቅህ ፐርፌክት ከምትመስለው በላይ እጅግ ማራኪ ያደርግሃል። ለምን? ምክንያቱም ተጋላጭነትን ያሳያል። ተጋላጭነት ደግሞ የመስህብ ትልቁ ሚስጥር ነው። ዘዴ ቁጥር 3፣ ስትራቴጂካዊ አለመገኘት። በኢኮኖሚክስ ውስጥ ሰፕላይና ድማንድ ወይም አቅርቦትና ፍላጎት የሚባል ህግ አለ። አንድ ነገር ብርቅ ሲሆን ዋጋው ይጨምራል። ይህ ህግ በመስህብ ላይም በትክክል ይሰራል። ፕሌይንግ ሀርድ ቱ ጌት ወይም ደግሞ ለማግኘት አስቸጋሪ መሆን ማለት አይደለም፣ ስትራቴጂካዊ አለመገኘት ማለት ነው። አያችሁ ብዙ ወንዶች አንዲት ሴት ትኩረት ስትሰጣቸው ሁሉንም ነገር ድሮፕ ያደርጋሉ ወይም ይተዋሉ። በሰከንድ ውስጥ መልእክት ይመልሳሉ። መቼ እንገናኝ ስትላቸው አሁንም ይችላለሁ ይላሉ። ይሄ ምን መልእክት ያስተላልፋል? እኔ ምንም የምሰራው ስራ የለኝም፣ አንቺ ነሽ የህይወቴ ማዕከል የሚል መልክትን ያስተላልፋል። ይሄ መስህብን ይገድላል። ስትራቴጂካዊ አለመገኘት ማለት አንተ በእርግጥም ህይወት እንዳለህ ማሳየት ነው። ዓላማ እንዳለህ ማሳየት ነው። አንተ የራስህ ግብ አለህ፣ የራስህ ስራ አለህ፣ የራስህ ጓደኞችና የትርፍ ጊዜ ማሳለፊያዎች አሉ። ይህ ሪያክታንስ የሚባል የስነ ልቦና መርህን ይቀሰቅሳል። ሰዎች አንድን ነገር በቀላሉ ማግኘት እንደማይችሉ ሲሰማቸው ወይም ነፃነታቸው እንደተገደበ ሲሰማቸው ያንን ነገር የበለጠ መፈለግ ይጀምራሉ። ስለዚህ ሁልጊዜ አቬሌብል አትሆን ወይም አትገኝ። መልእክት እንደደረሰ ወዲያው መልስ መስጠት የለብህም ምክንያቱም በስራ ተጠምደሃል። ዛሬ ማታ እንገናኝ ስትልህ ዛሬ የሚሄድበት ቦታ አለኝ ወይም የምሰራው ሥራ አለኝ ነገ ምሽት ይሻላል ማለት አንተ የራስህ ሕይወት እንዳለህና ያ ሕይወት ዋጋ እንዳለው ያሳያል። ሴቶች ሳያውቁ የሚሳቡት የራሱ ዓላማና ሕይወት ወዳለው ወንድ ነው። አንተ የእሷ ዓለም መሆን የለብህም። አንተ የራስህ ዓለም ኖሮህ እሷን ወደዛ ዓለም መጋበዝን ያለብህ። ዘዴ ቁጥር አራት የስሜት መመሳሰል። እሺ፣ መጀመሪያ ላይ ቃል ወደ ገባሁላችሁ ከሁሉም የበለጠ ኃይለኛ ወደ ሆነውና ብዙም ወደማይታወቀው ዘዴ ደርሰናል። ይህ ዘዴ ትንሽ አደገኛ ሊመስል ይችላል፣ ግን እጅግ በጣም ውጤታማ ነው። ሚስ አትሪቢሽን ኦፍ አሮዛል ወይም የስሜት መመሳሰል ይባላል። እንደ አውሮፓያን አቆጣጠር በ1974 ዶናልድ ደተን እና አርተር አሮን የተባሉ ሁለት የሥነ ልቦና ባለሙያዎች በታሪክ ውስጥ ከታዩት እጅግ አስገራሚ የመስህብ ጥናቶች አንዱን አደረጉ። ሁለት ድልድዮችን መረጡ። የመጀመሪያው ድልድይ በጣም የሚያስፈራ የሚወዛወዝ ከፍ ያለ ገደል ላይ ያለ ነው። ሁለተኛው ድልድይ ደግሞ በጣም አስተማመኝ ዝቅተኛ ቦታ ላይ ያለና የማያስፈራ ድልድይ ነው። አንዲት ቆንጆ ሴት ተመራማሪዋ፣ ማለት ነው፣ በሁለቱም ድልድዮች መሃል ላይ ቆማ ወንዶችን ለጥናት ጥያቄ ትጠይቃለች። በመጨረሻም ለተጨማሪ መረጃ ብላ ስልክ ቁጥሯን ትሰጣቸዋለች። በውጤቱም በሚያስፈራውና በሚወዛወዘው ድልድይ ላይ ያገኙት ወንዶች በእጅጉ በአራት እጥፍ በሚሆን ደረጃ ማለት ነው፣ ስልክ ቁጥሯን ተጠቅመው ደወሉ። ለምን? አእምሯችን በጣም ሰነፍ ነው። በአካባቢያችን በሚፈጠር ነገር ምክንያት የሚሰማንን አካላዊ ስሜት ለምሳሌ የልብ ምት መጨመር፣ የትንፋሽ ማጠርና እጅ ማላብ እና ስሜታዊ ነገሮችን ይለያያል። በሚያስፈራው ድልድይ ላይ የነበሩት ወንዶች ልባቸው በፍጥነት ይመታ ነበር፣ በፍርሃት ማለት ነው። ነገር ግን አምሯቸው ይህንን ፈጣን የልብ ምት ሲያስተውል፣ ለምንድን ነው ልቤ እንዲህ የሚመታው? ኦ በዚች ቆንጆ ሴት ምክንያት መሆን አለበት ብሎ በስህተት ተረጎመው። በዚህም ፍርሃትን ወደ መስህብ ለወጠው ማለት ነው። ይህን እንዴት ትጠቀሟለህ? የመጀመሪያ ቀን ስትገናኙ የምትወስዳት ቦታ ጸጥ ያለ ሬስቶራንት ወይም ካፌ መሆን የለበትም። ይልቁንስ ስሜትን የሚቀሰቅስ ቦታ ውሰዳት። ለምሳሌ አስፈሪ ፊልሞችን አብሮ ማየት፣ የሙዚቃ ኮንሰርቶችን መከታተል፣ ወይም ደግሞ በጣም ፉክክር ያለበትን ጨዋታ ማየት ሊሆን ይችላል። በእነዚህ ቦታዎች ልቧ በፍጥነት ይመታል፣ አድሬናሊን በሰውነቷ ይረጫል። እናም አእምሮዋ ያንን ሁሉ ስሜት ከማን ጋር አያይዘዋል? ያያይዘዋል ካንተ ጋር። ይህን ዘዴ የሚጠቀሙት አንድ በመቶ ወንዶች ብቻ ናቸው። እሺ፣ በአጠቃላይ እንግዲህ አራቱን ዘዴዎች አይተሃል። የቤንጃሚን ፍራንክሊን ተጽዕኖ ይህም ውለታ መጠየቅ የፕራትፎል ተጽዕኖ ይህም ፍጹም አለመሆን፣ እንዲሁም ስትራቴጂካዊ አለመገኘት ይህም ማለት ዋጋህን ማሳየት እና የስሜት መመሳሰል ወይም አድሬናሊንን መጠቀም። ግን አንድ ነገር ልንገርህ፣ እነዚህ ሁሉ ዘዴዎች የመግቢያ በሮች ናቸው። እነዚህ ማታለያ አይደሉም። እነዚህ የሰው ልጅ ስነ ልቦና መረዳት ናቸው። የእነዚህ ሁሉ ዘዴዎች መሠረት ግን አንድ ነገር ነው፣ በራስ መተማመን እና እውነተኛ መሆን። እነዚህን ዘዴዎች ተጠቅመ እውነተኛ ማንነትን ይዘህ ከቀረብክ ውጤቱ አስገራሚ ይሆናል። አንተስ ከነዚህ አራት ዘዴዎች ውስጥ የትኛው ነው በጣም የገረመህ? ወይም ደግሞ ሳታውቀው ተጠቅመህበት ውጤት ያየህበት አለ? ከታች ባለው ኮሜንት መስጫ ላይ ጻፍልኝ። ይህ ቻናል ስነ ስነ ልቦና ግንኙነትና ራስን ስለማሻሻል ነው። አዳዲስ ቪዲዮዎች እንዳያመልጡ ሰብስክራይብ ማድረግን አትርሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።